ሰላም እና ፍቅር በዓለም ዳርቻ የምትገኙ የተወደዳቸው የዚህ ሚዲያ ቤተሰቦች የከብዙ መጠፋፋት በኋላ ዳግም ተገናኝተናል። በተከታታይ ወራት መረጃዎችን ወደ እናንተ ለማድረስ ባለመቻላችን ይቅርታ እየጠየቅን ዛሬ ይሆናሉ ያልናቸውን መረጃዎች ይዘን ቀርበናል። ተከታተሉን ዘንድ በአክብሮት ጋብዘናችኋል። ለመከታተል ይመቻችሁ ዘንድ አንኳር ጉዳዮቹን በማስቀደም እንጀምራለን። በሀገሪቱ ከራብ ሞት ይሻላል የሚሉ ድምፃዎች እየተስተጋቡ ቀጥለዋል። ይህንን ተከትሎም በተለያየ አቅጣጫ ውጥረቶች ነግሰዋል። ነገርየው በእንቅርት ላይ ጆሮ ደግፍ ሆኗል። የዚህንን ዝርዝር መረጃ ይዘናል። ህወሓት በብልጽግናው ምርጫ ቦርድ ተሰርዟል የሚል ዜና ከወጣበት ሰዓት ጀምሮ እየተሰጡ ያሉ አስተያየቶችና የህወሓት አጻፋ ምን ይመስላል የሚለውን ጉዳይ ዝርዝር መረጃ ይዘናል። ሀገሪቱን እናሻግራለን የምትሉ እባካቸው ቆም ብላችሁ አስቡ ሲሉ ተማጽነዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ሊቀ ጳጳስ አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ዝርዝር መረጃውን ይዘናል። በመሐመድ ደጋሎ ወይም ሄሚት የሚመራው የፈጥኖ ድራሽ ኃይሉ በተከታታይ የድሮን ጥቃት ማድረጉን ተከትሎ የቀይ ባህር ስጋት ታይቷል። ብልጽግና ከድሮን ጥቃቱ ጀርባ ማን ያገናኘዋል? የሚል መረጃ ይዘናል። ተከታተሉን ዘንድ ጋብዘናችኋል። በባህር ዳር ከተማ በህዝብ ላይ በመኪና በመታገዝ አደገኛ ወንጀል ሲፈጽሙ የነበሩ ግለሰቦች ጉዳይና ትናንትና የገጠማቸውን ነገር ዝርዝር መረጃ ይዘናል። የነዚህንና ሌሎች ጉዳዮችን ዝርዝር መረጃ ይዘናል። ድጋሜ የተከታተሉን ዘንድ በአክብሮት ጋብዝ ናቸው። ወደ ዝርዝር ጉዳያችን ተሻገር። ደሞዝ በሚመለከት ጥናቱን እናይና፣ ብንጨምር ብንጨምር ዘጠኝ ሺ የሚበላው ሰውዬ እንዴ በጣም ብንጨምር አምስቶ ብንጨምር ትርጉም የለውም። በሀገሪቱ ከራብ ሞት ይሻላል የሚሉ ድምፆች እየተስተጋቡ ነው። ይህንን ተከትሎም በተለያየ አቅጣጫ ውጥረቶች ነግሰዋል። ነገርየው በእንቅርት ላይ ጆሮ ደግፍ ሆኗል። ስልጣኑን ከያዘ ጀምሮ ጦርነት ያልተለየው የብልጽግናው መንግስት ሀገሪቱን ከፍተኛ ወደ ተባለ የኢኮኖሚ ቀውስ ውስጥ ከቷታል። የኢትዮጵያ ሕዝብ በአንድ በኩል ከረቢ ምሬት የተገዛ ድሮን ቦምብ እየዘነበበት፣ በአንድ በኩል ረሃብ እየፈተነው ይገኛል። ከዚህ ገፈት ቀማሽ ቀዳሚዎች ደግሞ ከሰማይ አምላክ ቀጥለው የሰው ልጅ ህይወት የሚታደጉ ዶክተሮቹ ቀዳሚ ናቸው። ብዙ እድሜያቸውን በትምህርት የጨረሱ የህክምና ባለሙያዎች ራበን ሲሉ ድምፅ አሰምተዋል። ይህ እንደ ሀገር ትልቅ ኪሳራ መውደቃችን የሚያሳይ ሁነት ነው። ሐኪሞቹ ለጥያቄያቸው ምላሽ እንዲሰጥ በሰለጠነ መንገድ ቢጠይቁም ለአገዛዙ ግን የተዋጠለት አይመስልም። ራበን ብሎ በአደባባይ የጠየቀን ከፖለቲካ ጋር በማያያዝ ሊያሸማቅቅም እየሞከረ ይገኛል። ተርበናል መኖር አልቻልንም ያሉ ሙያተኞች ደግሞ ከራብ ሞት ይሻላል በወታደሮች በማሰር ና በማስፈራራት ልንቆም አንችልም ሲሉ ተደምጠዋል። የነጭ ጋውኗ አብዮት በሰፊው እንደሚቀጣጠል ነው ያስታወቁትም። ድምፃቸውን ቢያሰሙም ጆሮ ያልተሰጣቸው ዶክተሮቹም በተለያየ የሀገሪቱ ክፍሎች ከፊል አድማ በማድረግ ላይ ናቸው። ይህንን ጉዳይ ዓለም አቀፍ ሚዲያዎች እያስተጋቡት ይገኛሉ። ከእነዚህ መካከልም ቢቢሲ አንዱ ሲሆን የደሞዝና ጥቅማጥቅም ጥያቄ በማንሳት ለመንግስት የሰላሳ ቀናት የቀድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መምታታቸውን ነግረውኛል ሲል ዘግቧል። ባለሙያዎቹ ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች የሚሰሩ የጤና ባለሙያዎች ከግንቦት 5 2017 ዓ ም ጀምሮ ስራ መቆማቸውን ገልጸውልኛል ሲልም ነው የገለጸው። በተለይም ስፔሻላይዝድና ኮፕሬሲቭ የሆኑ የሀገሪቱ ትላላቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄ አስተባባሪዎች ገልጸውልኛል ያለ ሲሆን ከሰባ በመቶ በላይ የሚሆኑት ስራ ቆመዋል ሲልም ዘግቧል። ላብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አ። ባላር ተፈለገ ህይወት ጥበበጊሆን ጎንደር ዩኒቨርሲቲ ሆስፒታል አዲስ ዘመን ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መካከል የሚጠቀሱ ናቸው በማለት ገልጿል። ሐኪም በመሆነ ያተረፍኩት ድህነት ነው የሚሉት ሐኪሞች ቢያንስ መኖር እንድንችል የሚያደርገን የልፋት ውጤት ይከፈልን ሲሉ ተደጋግመው ይደመጣሉ። አገዛዙ በበኩሉ ለጥያቄው ፍትሐዊ ምላሽ እንደመስጠት በየአካባቢው ጦር ያነገቱ ወታደሮችን በመላክ ሐኪሞችን ወደ እስር ነው ነው። ይህንን ተከትሎም የሐኪሞቹ ማኅበር በመንግሥት ተግባር ሙሉ በሙሉ ሥራ እንድናቆም እንገደዳለን ሲል ትናንትና ገልጿል። ወደ ሌላኛው ጉዳያችን ስንሻገር የኢትዮጵያ ምርጫ ቦርድ ህዋትን ከፓርቲነት ሰረዝኩ ሲል አስታውቋል። ይህንን ጉዳይ ባለፉት ወራት ህዋት በምላሹ የማይመለከተው አካል ራሱ የጻፈውን ራሱ እንደ መሰረዝ ያለ ሲል አጣጥሎት ነበር። ከትናንት ቀደም ብሎ የህዋቱ ቃል አቀባይ የነበረው ከሚያዝያ 3 ቀን 2017 ዓ ም ጀምሮ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርጎ የተሾመው ጌታቸው ረዳ የመሰረዝን ውሳኔ ህዋት አለመቀበል አይችልም ሲልተናግሮ ሲል ተናግሮ ነበር። በትናንትናው ዕለት የሀገሪቱ ምርጫ ቦርድ ህወሓትን ከፓርቲነት ሰርዣለሁ ማለትን ተከትሎ የተለያዩ አስተያየቶች እየተሰነዘሩ ነው። ከነዚህም መካከል ጉባኤ ሳያካሂድ አብይን፣ በውስጥ አዋቂነት ፕሬዝዳንታችን አብይ አህመድ አሊ ነው ብሎ ወደ ምርጫ የገባ ፓርቲ እንዴት ህወሓትን የመሰረዝ ሞራል አገኘ? የሚል የሰላ ጥያቄ የሚገኝበታል። የኢትዮጵያ ምርጫ ቦርድ ትናንት ባወጣው መግለጫ ፓርቲው ግዴታውን እንዲወጣም እድል ለመስጠት ቦርዱ ፓርቲውን ለሶስት ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ሲል አሳውቋል። ቦርዱ የካቲት አምስት ቀን 2017 ዓ.ም በጻፈው ደብዳቤ ፓርቲው በሶስት ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር የፓርቲውን ምዝገባ እንደሚሰረዝ አሳውቀን ነበር ያለ ሲሆን፣ ህወሓት ግን የእርምት እርምጃ ባለመውሰዱ ቦርዱ ግንቦት አምስት 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት አምስት ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስነናል ሲልም አሳውቋል። የፓርቲው መሰረዝ ውጤት በተመለከተ የአዋጅ ቁጥር 1162 2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮች ላይ እንደሚፈጸምም ቦርዱ ወስኗል። ወደ ሌለኛው ዝርዝር ጉዳያችን ስንሻገር ሀገሪቱን እናሻገራለን የምትሉ እባካችሁ ቆም ብላችሁ አስቡ ሲሉ ተማጽነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቀ ጳጳስ አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የእርክበ ካህናት ምላተ ጉባኤ በትናንትናው እለት በጽርሐ መንበረ ፓትርያርክ ተጀምሯል። የእርክበ ካህናት ምላተ ጉባኤ መጀምሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳ ዘኢትዮጵያ ሊቀ ጳጳ ዘአክሱም ወዕጨጌ ዘመንበረ ተክለሃይማኖት መልእክት አስተላልፈዋል። ቅዱስነታቸው በመልእክቱም ለህዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚያዊ ና በማህበራዊ አገልግሎትም ጭምር ነው ብለዋል። ከዚህ አንጻር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተ ማስተማረም በተግባር በመሳተፍም የህዝቡ መሪዎችና አሪያ ሆነን መስራት ይገባናል ብለዋል። በተለይም ከሰላም ጦት የተነሳ በእጅጉ እየተጎዳ ያለውን ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም፣ በትምህርትም፣ በምክርም ተግተን መስራት አለብን ሲሉ ተደምጠዋል። እንደ አጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቿ ነው እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለ ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ብለዋል ብፁዕነታቸው። ከዚህም አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን፣ ባካችሁ መለስ ብላችሁ እናታችሁ የተንገላታችበትን ይሁና፣ በቃ በሉ ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይትን እንፈቱ። በዚህ አማራጭ እናት ሀገር ፎይታ እንድታገኛ አድርጎ ይህንንም ለውድናት የሚደረግ ካሳ አድርጋቸው ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው ብለዋል ብፁዕነታቸው። ወደ ሌላኛው ጉዳያችን ስንሻገር በመሐመድ ደጋሎ ወይንም ሐሚት የሚመራው የፈጥኖ ደራሽ ኃይሉ በተከታታይ የድሮን ጥቃት ማድረጉን ተከትሎ የቀይ ባህር ስጋ ታይለዋል። ይህንንም ጉዳይ ያልቡርሃን መንግስት ከዩናይትድ አረብ ኤምሬት ጋር አያይዞ ክስ ሲያቀርብ እየተሰማ ነው። የሱዳን የውጭ ጉዳይ ሚኒስትር ኡመር መሐመድ በፖርት ሱዳን ላይ ተከታታይ አየር ላይ ጥቃትን አስመልክቶ ጉዳዩ በቀይ ባህር ውስጥ የሚደረግን እንቅስቃሴ ማገድ ነው። ይህንንም የምታደርገው ዩናይትድ አረብ ኤምሬት ቤት ሰኞ ዕለት ይዞት በወጣው መግለጫው አሳውቋል። ድጋፍ በመስጠት በቀይ ባህር ላይ የሚደረግ ሽብር ነው በማለት ነው ድጋፉን እንድታቆም የጠየቀው። ይህንን የምትገፋበት ከሆነም ነገር ወደ ሌላ ያመራል ሲልም ነው ያስጠነቀቀው። በሌላ በኩል የጦር መሳሪያ አቅርቦት የብልጽግና መንግስት አለበት የሚሉ የሱዳን ፖለቲከኛ ትንታኞች ቢኖሩም በመንግስት ደረጃ የጦር መሳሪያ ድጋፍ ካረብ ምሬት ነው ሲሉ ነው የሚደመጠው። የውጭ ጉዳይ ሚኒስትሩ ሰኞ ግንቦት 4 ዓ.ም ባወጣው መግለጫ ጥቃቱ ኢላማዎች የወደብ ንግድ፣ የአውሮፕላን ማረፊያ፣ የኃይል ጣቢያው፣ ወታደራዊ መገልገያዎች እና የዲፕሎማቶች ሆቴሎች ጨምሮ ያካተተ ነው ሲል ገልጿል። ይህም ሱዳንን ለማጥፋት ሆን ተብሎ የተደረገ እንዲሁም ፈጥኖ ደራሽ ኃይሉ ዕድሜውን ለማራዘም ያደረገው ነው ሲል ገልጿል። ይህንን ተከታታይ የአየር ላይ ጥቃትን ዓለም አቀፉ ማህበረሰብ ያወግሰው ዘንድ ያልቡርሃን መንግስት ሲማጸን ተሰምጧል። ይህ የአንድን ሀገር ለዋላዊነት መዳፈር ነው። ስለሆነም ድሮን አቅራቢዋን ሀገር ሊያው ዝልኝ ይገባል። ጉዳዩንም ዓለም አቀፍ ፍርድ ቤት ይዤው እቀርባለሁ በማለትም ነው ያሳወቀው። ያል ቡርሃን መንግስት የሚከሰው አረብ ኤምሬት በኢትዮጵያም ለብልጽግና መንግስት ዋነኛ የድሮን አቅራቢ ሀገር ናቸው። አገዛዙ ይህንን ድሮንም በራሱ ዜጎች ላይ እያዘነበው ቀጥሏል። ወደ ሌለኛው ጉዳያችን ስንሻገር በሀገራችን ከጦር ሜዳ ውጊያ ጎን ለጎን ለማህበረሰቡ የራስ መታት የሆነው ሆን ተብሎ በተደራጁ ኃይሎች የሚፈጸም እገታና ወንብድና ነው። እዚህ የተማረሩ ዜጎች ያደጉበትን ቀየለቀው ሸሽተዋል። ብዙዎችም የጥቃቱ ሰለባ ሆነዋል። ጉዳይ ያስፈጽሙልኛል ያለ አካል ስናይፐር አስታጥቆ ቢያሰማራም ከነስራይን በጊዜው ሊያመልጡ አልቻሉም። ከኢንስፔክተር እስከ ተራ ግለሰብ የተደራጁ እኒህ ኃይሎች ትናንት ግማሾቹ ይችን አለም ዳግም ላይ ተሸኝ ተዋል ተብሏል። እኔ የባህር ዳርን ህዝብ ተሽከርካሪ በመጠቀም ዝርፊያ ላይ የነበሩት ትናንት ግንቦት ስድስት እርምጃ እንደተወሰደባቸው የመረጃ ምንጮች ገልጸዋል። ከዘራፊዎች መንጋጋ የተማረኩ ንብረቶችና የተገኙ መረጃዎች እንዳሉም የመረጃ ምንጮች አክለዋል። ይህንን ተግባር የተመለከተው ህዝብም ተመስገን ማለቱን አልደበቀም ሲሉ የመረጃ ምንጮች ገልጸዋል። በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ጣናው መብረቅ ብርጌድ የባህር ዳር ሻለቃ በበቂ መረጃ በተጠና መልኩ ለፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ ነው እርምጃ የወሰደው። ኮዳ አራት ሰሌዳ ቁጥር 20 267 ተሽከርካሪ አባዱላ በመጠቀም ሲዘርፉ የነበሩ አንደኛ ኃይሉ ተሰራ፣ ሁለተኛ አወቀ ታገኝ፣ ሶስተኛ ዋና ሳጅን ዮሐንስ በላቸው በትናንትናው ዕለት በቀን 6 2016 ዓመተ ምህረት ከምሽቱ 12 ሰዓት ላይ በባህር ዳር ከተማ መኮድ ካምፕ ጀርባ ልዩ ስሙ አግታ ጎጽ ዝርፊያ ሲፈጽሙ የነበሩ ግለሰቦች ላይ ነው እርምጃ የተወሰደ። ትናንት በነበረው እርምጃም ሁለቱ ሲያመልጡ አራት የተለያዩ መታወቂያዎችን በመያዝ ዝርፊያ ላይ የተሰማራው ዋና ሳጅን ዮሐንስ በላቸው ጌታቸው አስማሟለኝ የወራሜት መታወቂያ፣ ኤርሚያስ መልካሙ ምን አለ የባህር ዳር ግሻባይ ከተማ መታወቂያ እና ኤርሚያስ መልካሙ አሽከርካሪ ምንጃ ፈቃድ የወጣ አንድ ኮፍ ማይክ ክላሽ እና አራት ካዘና ሁለት መቶ አርባ የክላሽ ተተኳሽ እና የደረት ትጥቅ የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው እስከ ወዲያኛው ተሰናብቷል። ዝርፊያውን ሲጠቀሙበት የነበሩ ተሽከርካሪ ላይም ከጥቅም ውጭ እንዲሆን ተደርጓል፣ ሲልም ገልጿል የመረጃ ምንጩ። በቀጣይም በፋኖስም ዝርፊያ በሚያካሂዱ ግለሰቦች ላይ የተጠናከረ መረጃዎችን በመያዝ እርምጃ መውሰዳችን ተጠናክሮ ይቀጥላል ሲል ነው የመረጃ ምንጩ ያሳውቀው። ለዛሬ ያዝናቸው መረጃዎችን እኔን ይመስሉ ነበር። ቸርን ሰንደት